አንድ ቲክቶከር ለገዳማት ከሚዋጣ ለአድባራት ከሚዋጣ ገንዘብ እስከ ሁለት ሚሊዮን ኮሚሽን ይጠይቃል። በርካታ ሀገራቶች ውሃብያ የጨፈጨፉበት አለ። አይኤስ አይኤስ እያሉን ነው። እኛን ውሃ ብያዎች የሚሉትን አይኤስ እያሏቸው ነው። አይኤሶች የሚመሩት በማን ነው? መመሪያቸው እና ፈትል መጅድ እንደዚህ ያሉ አይነቶች አይደሉም። የእውነትን ወንጌል ነው አይደለ የምትወዳቸው የነበሩ ኦርቶዶክስ ድናለች ብለ አምነህም ነው በዚያ ውስጥ ረጅም ዘመን ስታገለግል የቆየኸው አንተ ከዛ ስትወጣ ኢሚዲየትሊ ወደ አለመዳን ተቀየሩ። ከዛ ጥላቻ አደረ ነው፣ እንደዛ ነው። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ የቅዱስ ሚካኤል ቤተክርስቲያን ነበር። ድነት እንደሚያስፈልጋቸው የምናምን ከሆነ ሞታቸውን ሰለብሬት እያደረግን እንዴት ወንጌልን እንሰብካለን ማለት እንችላለን? አንድ ቲክቶከር ለገዳማት ከሚዋጣ ለአድባራት ከሚዋጣ ገንዘብ እስከ ሁለት ሚሊዮን ኮሚሽን ይጠይቃል። ለአንድ ገዳማት አይታችሁ ከሆነ እነዚህ ታዋቂ የሚባሉ ሰዎች ማስታወቂያ እንደዚህ የሚባል ገዳም ተረወው፣ እንዲያውም መብየቴ እንደዚህ ሆና እንደዚሁ ና ይላሉ። አለ እንደዛ የሚያስለፈልፋቸው የቤተ ክርስቲያን ሀዘን አይደለም። ለአንድ ማስታወቂያ በቲክቶክ ዝቅተኛዋ ክፍያ ለአንድ ማስታወቂያ ሃያ ሺ ብር ናት እንድታውቁት። ኤቭሪ ሲንግል ቲክቶክ እንደዛ ነው። ከጥቂቶቹ በቃ እንድታውቀው ማስረጃ ይዘን አደባባይ እናውጣዋለን የሚያስፈልግ ግን ምን ያደርጋል ምክንያቱም መሪዎቹ ነረኞች በሆኑባት ቤተክርስቲያን የአንድ ቲክቶከር ነው የአደባባይ ቫይረስ ሊሆን አይችልም ይሆን አይችልም አስባችሁታ ከዛ እሱ ብቻ አይደለም ኮሚሽን በነገራችሁ ላይ አንድ ቲክቶከር ለገዳማት ከሚዋጣ ለአድባራት ከሚዋጣ ገንዘብ እስከ ሁለት ሚሊዮን ኮሚሽን ይጠይቃል እስከ ሁለት ሚሊዮን አጠቃላይ ማለት ነው ይህ ግለሰብ ኢትዮጵያ ላይ ያሉ ሙስሊሞችን ጭራሽ ባልሰሩት ወንጀል አይደለም መስራት ሰርተው በማያውቁት አይተው በማያውቁት ወንጀል እየወነጀለ ነው ያለው። ህዝበ ሙስሊሙ ምን በማለት አራጅ ገዳይ ውሃ ብያ በማለት ጭራሽ በማያውቁ አውሮ አውቆ ኮ ቢያወራ ጥሩ ኮ ነው አውቆ ማስረጃ ኑሮት እኮ ቢያወራ ጥሩ ነው። በማያውቀው ነገር ጭራሽ አይስ አይስም እያለን ነው። እኛን ምናችን የማይገናኝ ማለት ነው። አይስ አይስ የተባለው እንግዲህ እዛ ሰውን ስላረደ ንጹሃን ስላረደ እኛን እንደዛ እያለን ነው። ጭራሽ በማናውቀው ነገር ማለት ነው። ቢላ አሌኩም ኢትዮጵያ ላይ እንድዋሃብ የተባለ አንጃ ስብስብ ሰው ገደለ ፈለጠ ሲባል ሰምታችሁ ታውቃላችሁ? እዚህ አያችሁት ቪዲዮ ላይ ያው የተለያየ ዋሃብያዎች አንድ ባህርያቸው ልታውቁት የሚገባው ነገር ምንድነው? መዋሸት፣ ውሸትን በውሸት መጠገን ይሄ ባህሪያቸው ነው። በመጀመሪያ ጊዜ ለአንተ መመልስልህና ለአንተ መሰሎች የኢትዮጵያ ሙስሊሞች የዋሃብያ ነምነት አያቁትም ወሃብያ ሀገራችን ከገባ 30 ኦር ዓመት ነው የሚሆነው። ከዚህ በላይ የበለጠ እድሜ የላቸውም። ኢትዮጵያ ከገቡ ማለት ነው። ይሄንን ወሃብያ ላይ የወሃብያ አንጃ የሚባለው ሰው ገሎ ያውቃል ወይ ብለህ ላወራኸው፣ በተግባር የታየ የትና የት ሀገር ስንት ሀገር ነው በተግባር የታየው። በርካታ ሀገራቶች ወሃብያ የጨፈጨፉበት አለ። አይኤስ አይኤስ እያሉን ነው እኛን ነው። ወሃብያዎች የሚሉትን አይኤስ እያሏቸው ነው። አለ አይኤሶች የሚመሩት በማን ነው? መመሪያቸው እና ፈትሑል መጅድ እንደዚህ ያለው አይነቶች አይደሉም። ለምን ባለፈ ሰራሁት ቪዲዮ ላይ መግደልም ስለሚያዝ መመሪያችሁ ኪታባችሁ ላይ ያለው ግድያን ስለሚያዝ ያንን ተንፊዝ ለማድረግ ያለ መፈጸም የምትጠቀሙት ጉዳይ ነው። ስለዚህ በዚህ ቪዲዮ ሌላ ሰዎችን ማጥበብ ልትጠቀማችሁም። በመቀጠል አላህ ብለው የሚሰይሙት የሆነ አካል ያለው ቅንጭላት ላይ የሚሳል ፊት ያለው ሁለት ቀኝ እጅ አለው እግር አንድ እግር ያለው ጀሃነም የሚከተው ይሄ ነው። ጌታ ብለው የሚያምኑት ይሄን ነው። እምነት ብለው የሚያምኑት ከዛ ይሄን ምን ይላሉ? ይሄ ሰለፎቹ እምነት ነው ይላሉ። ሰለፎቹ ይሄን እምነት አያውቁትም። የወሃብያዎች ጌታ ብለው የሚያምኑት አሁን የጠቀስኩት ነው። እንዴት ነው ይሄ ጌታ ሊባል የሚችለው? ኢትዮጵያ ላይ ያሉ ለምሳሌ የወሃብያዎች ባጠቃላይ ትላልቅ የወሃብያ መሪ ተብላችሁ የተቀመጣችሁ እስኪ ታሪካችሁ፣ እስኪ የት ነው አሁን ስለ ታሪክ ሲነሳ እንኳን የሚያነሷቸው የኛ መሻይኾች ነው። የኛ መሻይኾች ሲጠቀሱ እኮ እናንተ የምታምኑትን እምነት የሚቀበሉ አይደለም። ኩቱቦቻቸውን ማየት ስለምንችል ማለት ነው። ከዛ አንፃር አጭበርባሪነታቸውን ብታቆሙት። ከዛ በመቀጠል ደግሞ ዕልማዊ ወሬ አሁን ዕለማዎቻችን በዝ መልኩ አለሚል ሰው ይምጣና ምን ያደርጋል ለምታወሯቸው ወሮች የሐቅ መረጃ ያላችሁ በመረጃ የምታወሩ ከሆነ ቀረባችሁ መወያየት ትችላላችሁ። ከማንኛውም ጋር እኛ እኛም ብንሆን እናንተን ለማስተናገድ ሀያ አራት ሰዓት ዝግጁ ነን። የውሃብያን አንጃ በአጠቃላይ ስለዚህ ውሃብያዎች ጥመት ልትርቁ ይገባል። እንዴት ነው መራቅ ያለብን? የግዴታ ልምን በመማር ብቻ ነው ማለት ነው። ባረክ ላሁ ፊኩም። ስልምናን የመጣሹ አልተማርሽም ገና ኦኬ፣ ምን እናድርግልሽኛ? ክርስትያን መሆን ፈልጌ ነው? ኦኬ ክርስትና ላይ ገና ትምህርት በደንብ አልተማርሽም? አዎ፣ መልካም መምህር መድብልሻለሁ፣ እንፈልግልሻለን ሙሉ ያስተምሩሻል ያስተምሩሽና ያስጠምቁሻል። እሺ በርቺ፣ እናወራለን። ያለው በውስጥ ጻፊልኝ፣ ጽፈሽልኝ ነበር። አራ በቃ ጻፊልኝ በውስጥ አየዋለሁኝ። ወይንም ሄኖክ እናወራለሁ ወይንም የምትለው አለ ሄኖክን ወይ እናወራዋለኝ ሄኖክ አለ። የእሱን ቪዲዮዎችን ለቆ ስላየውኝ ሼር ተደርጎ ስላለ ምትለኛለህ ሄኖክ። አዲስ ነገር ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበረ። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔን ለኮሳት ማንም ሰው አሁን ላይመስለው ይችላል።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 በበጋሻው በኩል የተላለፈው ይህ ክሊር የሆነ የጥላቻ ንግግር ፕሮቴስታንቱን የሚወክል አይደለም። ይህንን አፊርም ላደርግላቸው እችላለሁ። ምክንያቱም የየትኛውንም ነባር የሆኑ የፕሮቴስታንት ምዕመናንን ብንጠይቅ አንዳች ኦርቶዶክስ ላይ የሚደርስ በደል እግዚአብሔር እየተበቀለ ደም እያፈሰሰ እየተበቀለልን ነው ብሎ የሚያስብ ፕሮቴስታንት የለም የምናነሳቸው ሂስቶሪካል ክሌሞች ሊኖሩ ይችላሉ። እንደዚህ ሆነን ነበር እንደዚህ ሆነን ነበር የምንላቸው ነገሮች ይኖራሉ። እግዚአብሔር ግን ደምን በማፍሰስ ሕንፃም በማንደድ ይመልሳል፣ እየሆነ ያለው ነገር የዛ መልስ ነው ብሎ የሚያስብ አንድም ጤነኛ ፕሮቴስታንት የለም። በጣም የገረመኝ ካሴቱ ተቃጠለ በዛ ቤተክርስቲያን። ደህና አሁን ቤተክርስቲያኑ ተቃጠለ ኦር ነደደ እና ሌሎች ዳሜጆች ደረሱ። ኦኬ ያኔ ስትሰብክ የነበረው የእውነትን ወንጌል ነው አይደለ? የምትወዳቸው የነበሩ ኦርቶዶክስ ድናለች ብለ አምነህም ነው በዚያ ውስጥ ረጅም ዘመን ስታገለግል የቆየኸው። አንተ ከዛ ስትወጣ ኢሚዲየትሊ ወደ አለመዳን ተቀየሩ? ከዛ ጥላቻ አደረ ነው? እንደዛ ነው። ድነት እንደሚያስፈልጋቸው የምናምን ከሆነ ሞታቸውን ሰለብሬት እያደረግን እንዴት ወንጌልን እንሰብካለን ማለት እንችላለን? መጥፋታቸውን ሰለብሬት እያደረግን በምን ተአምር ነው ሊሆን የሚችለው? እንደዚህ የሚደርስባቸው ጉዳት የማያመን ከሆነ በምን ተአምር ነው እንወዳቸዋለን፣ ክርስቶስም ይወዳቸዋል ልንል የምንችለው ነው ወይስ ኢየሱስ ይወዳቸዋል የሚለውን እሱ ይወዳቸዋል እኛ ግና እንወዳቸውም እያልን ያለ ነው። ይሄ ግልጽ ጥላቻ ነው፣ ወንጌል አይደለም ይሄ ይሄ የፕሮቴስታንትም አቋም አይደለም። ኦርቶዶክሳውያን ወንድመቶቻችን የግለሰቡ የግሉ አቋም ነው። ካሴቱ ስብከቶቹ ምናምን ተቃጥሎ ስለነበረ አሁን እዛች እሱ ቆሞ ባገለገለግባት ቤተ ክርስቲያን እንደዚህ አይነት ነገር ስለተፈጠረ በቃ እግዚአብሔር የኔን ጉዳይ እየተበቀለ ነው ብሎ አስቦ የተናገረው ጉዳይ ነው እንጂ ከሱ ጎን ሌሎች ፕሮቴስታንቶች ቆሞ ልክነ ልክነ ያንማ የተፈጠረውን ነገር እግዚአብሔር ቀን ቀጥሮ እየተበቀለል ነው ሊል የሚችል ጤነኛ ፕሮቴስታንት የለም የለም ድቤቶችን እናደርጋለን ውይይቶችን እናደርጋለን ኦኬ ግን የጠፋችሁ ከእግዚአብሔር መንግስት ቶታሊ የተቆረጣችሁ አድርገን እየተመለከትን አደለም ዲስከሽን የምናደርገው ኦኬ የምንቃወማቸው ነገሮች ሊኖሩ ይችላሉ እሱን ኦብጀክቲቭሊ እንወያያለን እንጂ አንዱ የአንዱን ይሄ መጥፋት በሚመኝ አይነት ሜንታሊቲ ላይ ተቆሞ ሊሰራ የሚችል አንዳቸው ንጌል የለም የለም ይህንን ሳፖርት የምታደረጉ ፕሮቴስታንቶች ጤናቸው ያሳስበኛል። ሃይማኖቱን ተዉት። ክርስትና እዚህ ምድር ላይ ከመግባቱ በፊት ኢትዮጵያ የሆነ ኖረናል ኖረናል። ቢያንስ ሀገራችን አንድ ናት፣ ጉርብትና አለ፣ ሌላም ሌላም ነገር አለ። እንደዚህ እየተጠረቃቀሙ የሚመጡ የሃይማኖት ትንቁሳዎች ነግበኔ ነው ነግበኔ ነው። በጣም አደገኛ ናቸው። ጤና ቢስ ናቸው። እንደዚህ አይነት አካሄዶች ሳፖርት ልታደርጉ አይገባም። ኦኬ በቃ ምንም ነገር ይሁን፣ ዋናው ነገር ኦርቶዶክስ ላይ ድረስ እንጂ ተብሎ መሰባሰብ አያስፈልግም። በእንደዚህ አይነት ይሹ ላይ ማለት ነው። ስለዚህ ዛሬ ላይ ጤናማ የሆነም ፕሮቴስታንቶች እንደዚህ አይነት ነገሮችን እናወግዛለን። የምንቀበለው ጉዳይ አይደለም። እውነት በርቶልናል ብለን በምናምንበት በእነዚያ እሹዎች ላይ ዲስከስ እናደርጋለን። ወደ እኛ እንድትመጡ እንፈልጋለን። ህይወትን አግኝተናል ብለን በምናምንባቸው ነገሮች ላይ ከእኛ ጋር ህብረት እንድታደርጉ እንፈልጋለን ሞታችሁን ግን እየናፈቅን አይደለም። ቀሳውስቶቻችሁ እየተገደሉ አይደለም። ማንን ነው የምጠራው? ከሞተ በኋላ ማንን ነው የምጠራው? ኦልሬዲ መሰባሰቢያው ከፈረሰ በኋላ ነው ወይስ መሰባሰቢያው ከተመታ በኋላ? ማረፊያ የለውም እና ብዬ ነው ወደዚህ የምጠራው። ጤነኛ አይደለም እንደዚህ አይነት አካሄድ። ፕሮቴስታንቶች ይህንን የደገፋችሁ ይህንን ንግግር የማታወግዙ ለይቻላይም ይህ ንግግር ከተናገረው ግለሰብ ማለት ነው። ፈቃደኛ ኮንክ ንሳግባ ንሳግባ እግዚአብሔር ያንተን መሰደድ ተበድያለሁ ብለህ የምትቆጥራቸውን ነገሮች መዳን ይገባቸዋል መውጣት አለባቸው ብለህ የምታምናቸውን አካላት ደም በማፍሰስ አይክስም። መጽሐፍ ቅዱስ አይደለም ኦርቶዶክሳውያን ክርስቲያኖች በሙሉ ይህን ቪዲዮ ኮፒ፣ ሊንክ፣ ሼር፣ ሪፖርት በማድረግ ለብዙሃኑ እንድታደርሱ እንድተረሱልኝ በክርስቶስ ኢየሱስ ፍቅር እጠይቃለሁ። ከኮሚቴው የወጣ መግለጫ አለ። ያንን ሁላችሁም እንድታደምጡት እንድታስተላልፉ በክርስቶስ ፍቅር በድጋሚ አደራ አላቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ከጥቅምት 24 ቀን ጀምሮ እየተደረገ ስለሚገኘው ዓለም አቀፍ የሚዲያ ዘመቻ ንቅናቄ ከአስተባባሪ ኮሚቴዎች የተሰጠ መግለጫ። እንደሚታወቀው ከጥቅምት 24 ቀን ጀምሮ ለተከታታይ ሶስት ቀናት ላለፉት ሰባት ዓመታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በኦርቶዶክሳውያን ላይ በመንግስት ድጋፍ ኃይል ተመድቦ ከለላ ተሰጥቶ በእቅድና በተልኮ እየተፈጸመ ያለውን ጀኖሳይድ ለዓለም አቀፍ ማህበረሰብ፣ ለሀገራት መሪዎች፣ ለዓለም አቀፍ የሚዲያ ተቋማትና ችግሩ ለሚመለከታቸው አካላት ለማድረስ የማህበራዊ ሚዲያ ዘመቻ እያካሄድን እንደሆነ ይታወቃል። ይህ ዘመቻ ከተጀመረበት ቀን አንስቶ በመላው ዓለም የሚገኙ ኦርቶዶክሳውያን የሀዘን ምልክት የሆኑ አልባሶችን በመልበስ ፕሮፋይል ፒክቸር በመቀየር እንዲሁም በተለያዩ የመገናኛ ዘዴዎች ንቅናቄ በማድረግ ለዓለም አቀፍ ማህበረሰብ የኦርቶዶክሳውያንን ሞት በማሳወቅ ላይ ይገኛሉ። ይህንንም ተከትሎ የተለያየ የውጭ ሀገር ዜጎች የኦሪንታል ኦርቶዶክስ አባቶችና አገልጋዮች በተለያዩ ሚዲያዎች ላይ የሚሰሩ ጋዜጠኞች ሀዘናቸውን በተለያየ መንገድ በመግለጥ ላይ ይገኛሉ። ዘመቻው ከተጀመረ ወዲህ በትናንትናው ዕለት በአርሲ ዞን ወርቲ ወረዳ አቦምሳ ከተማ ጋዶ ቀበሌ በ24/02/2018 ስማቸው ይርጋ ሲሳይ፣ የሽጥላ ሲሳይ፣ ጥበቡ ዝቃርጋቸው፣ አሞኛ ኃይልዬ፣ ንጉስ የከበደ የሚባሉ በአጠቃላይ ስድስት ሰዎች ተገለዋል። አምስቱ ተቀብረዋል። የአንዱ ዕሬሳ እስካሁን ድረስ አልተገኘም። በተጨማሪም ሶስት ሰዎች ታፍነው ተወስደዋል። እዛው አቦምሳ ከተማ ፈረቀሳ ቀበሌ ማታ ላይ ስሙ እንዳለ መኮንን የተባለ እድሜው 56 እስከ 60 የሚገመት ኦርቶዶክሳዊ በማሳው ላይ ሳለ ተገድሏል። በ25 02 2018 ከታፈኑት ሶስቱ ሰዎች ሁለቱ ተገድለው ዛሬ በ26 02 2018 አቦምሳ መድኃኔ ዓለም ቀብራቸው ተፈጽሟል። ይህ በእንዲህ እንዳለ የአርሲ ዞን የመንግስት መዋቅር ትናንት ባደረገው ስብሰባ ለጩኸታችን እልባት ከመስጠት ይልቅ ሀገረ ስብከቱ ፍጹም ሰላም እንደሆነና መወያየት ያለብን በልማትና በዘላቂ ሰላም ጉዳዮች ነው በማለት ጭካኔ የተሞላበት ድምፅንና ሀዘንን የማፈን ዘመቻ እንዲሁም ዘመቻውን ለመቀልበስ በተለያየ መንገድ የተለያዩ አጀንዳዎችን በማውጣት የኦርቶዶክሳውያንን ሞት ለመሸፈን ሲሯሯጥ እንደነበር አይተናል። ይህ ሁሉ ሲሆን ከ60 በላይ አህጉረ ስብከት፣ ከሰባት መቶ ያላነሱ ወረዳ ቤተ ክህነቶች፣ በርካታ አድባራትና ገዳማት የሰንበት ትምህርት ቤት ህብረቶች በመቶዎች የሚቆጠሩ ማህበራት የቤተ ክርስቲያን ሚዲያዎች አንዳቸውም እንኳን ስለ አሰቃቂው የአርሲ ኦርቶዶክሳውያን ሞትና ስደት ትንፍሽ ሊሉ አልፈቀዱም። ከሁሉም የሚያሳዝነው ደግሞ በጠቅላይ ቤተ ክህነት ስር ያሉ ማዋቀራት በጉዳዩ ላይ ትኩረት አድርገው ይሰሩበት ዘንድ በተደጋጋሚ ቢጠየቁም የልክ በሚመስል ሁኔታ ሁሉም ዝም በማለት፣ ይባስ ብሎ አንዳንዶቹ ሀዘናችን ላይ በመሳለቅ ስለ ጉባኤ ስለ መዝሙራት ስለ መጻሕፍት ሲናገሩ ለዘመቻው ማስቀየሻ የሆን ዘንድ ይበጀናል ያሉትን ፍኖተ ጽድቅ የሚባል የተሐድሶ ሚዲያን ህጋዊ አድርጌዋለሁ በማለት ዜና ያስነግራሉ። አሁን ጥያቄው ይህ ሁሉ ተቋማት ያሏት ቤተ ክርስቲያን ድምፅ የሚሆናት ጠፍቶ ልጆቿ በየሜዳው ወድቀው በጅምላ እየተቀበሩ ይቀጥላሉ ወይስ የሚለው ነው። ምንም እንኳን ችግራችንን የሚፈታልን መሪ ባይኖረንም የኦርቶዶክሳውያንን ሞት ማስቆምና ዘላቂነት ያለው መፍትሄ ማምጣት ለነገ የማይባል ጉዳይ በመሆኑ እንደዚህ ቀደሙ ጀምረን የምንተወው ሳይሆን መፍትሄ እስክናገኝ ድረስ ወደኋላ የማንል መሆኑን እያሳሰብን ዘመቻው እስከ እሁድ ጥቅምት 30 ቀን 2018 ዓ ም የተራዘመ መሆኑን እያሳወቅን በቀጣይ የምንሰራቸው ስራዎችን በተመለከተ አስተባባሪው ኮሚቴ የሚከተሉትን አቅጣጫዎች አስቀምጧል። አንደኛ የኦርቶዶክሳውያን ሞት በዘላቂነት የሚቆምበት አስተማማኝ መፍትሄ ከሚመለከተው አካል እስካልተሰጠ ድረስ በዘመቻው የምንቀጥል መሆኑ ታውቆ፣ በኮሚቴ በኩል የሚቀርቡ አቅጣጫዎችን በምናበብና በአንድ ልቡናችሁ ትፈጽሙ ዘንድ በሰማዕታቱ ስም እናሳስባለን። ሁለተኛ፣ በተለያየ ምክንያት እስካሁን ድረስ ዝም ያላችሁ ሰንበት ትምህርት ቤቶች፣ አጥቢያዎች፣ ወረዳ ቤተ ክህነቶች፣ አህጉረ ስብከትና በተለያየ መዋቅር ላይ ያላችሁ ሁላችሁም ይህንን ዘመቻ ተቀላቅላችሁ መግለጫችሁን ታወጡ ዘንድ እንዲሁም የማህበራዊ ሚዲያ ዘመቻውን ትቀላቀሉ ዘንድ ጥሪያችን እናስተላልፋለን። ሶስተኛ በውጭ ዓለም የምትኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በተለይም በአሜሪካ፣ በካናዳ፣ በአውስትራሊያ እና በአውሮፓ የምትገኙ የሰንበት ትምህርት ቤት ወጣቶች በተለያዩ ቋንቋዎች በአሰቃቂ ሁኔታ ስለተገደሉ ሰዎች ቪዲዮ በመስራት በተለያዩ ማህበራዊ ሚዲያዎች ላይ እንድትለቁና በየሰንበት ትምህርት ቤቱ ካሉ መዋቅራት ጋር ትመካከሩ ዘንድ እንጠይቃለን። አራተኛ በተለያዩ ተቋማት የምትሰሩ ኢትዮጵያውያን የሚዲያ ባለሙያዎችና የቤተ ክርስቲያን ልጆች መድረስ በምትችሉባቸው ዓለም አቀፍ ሚዲያዎች፣ ታዋቂ ሰዎች፣ የኮሚኒቲ ተወካዮች ወዘተ በኢሜይል በማህበራዊ ሚዲያ ታግ በማድረግ ከክስተቱ አጫጭር መግለጫዎች ጋር ድምፅ ታሰሙ ዘንድ እንጠይቃለን። አምስተኛ በቀጣይ በሚዘጋጁ የትዊተር ዘመቻዎች የእንግሊዝኛ አጫጭር ልጥፎችና ፎቶዎች ላይ በመሳተፍ ድምፅ ትሆኑ ዘንድ እንጠይቃለን። ስድስተኛ በሞታችን የሚቀልዱ ከህማማችን የማይሳተፉ አገልጋይ አካላትን በመመዝገብ ከጸረ ክርስትና ወገብ መሰለፋቸውን የምንገልጽ መሆኑን ለማሳወቅ እንወዳለን። ሰባተኛ ባለፉት ሰባት ዓመታት በግድያዎች ላይ በቀጥታም ይሁን በተዘዋዋሪ ተጠርጣሪ የሆኑ የመንግስት ኃላፊዎችንና ሌሎች ተሳታፊዎችን ሁሉንም በዓለም አቀፍ ህግ እንዲጠየቁ ለማድረግ ጠቃሚ መረጃዎችን ለአስተባባሪ ኮሚቴው በመላክ የበኩላችሁን ድርሻ እንድትወጡ ጥሪያችን እናስተላልፋለን። ስምንተኛ ቤተ ክርስቲያኗ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምዕመናን ጂኖሳይድ ሲፈጸምባቸው ከገዳዩ መንግስት ጋር በመተባበር ዝም ብሎ ከሚመለከተው የሃይማኖት ተቋማት ጉባኤ እራሷን እንድታገል ጥሪያችን እናስተላልፋለን። ዘጠነኛ በሰባት ዓመታት የደረሱብንን መከራዎች ገለጻና ማብራሪያ የሚሰጥበት ዓለም አቀፍ የላይቭ ፕሮግራም ስለሚዘጋጅ ለአስተባባሪ ኮሚቴው ይጠቅማል የምትሉትን መረጃ እንድትልኩልን እናሳስባለን አስረኛ በዕለተ ዓር ማለትም በ 28/02/2018 ዓ ም ኮሚቴው በማህበራዊ ሚዲያ በሚያዘጋጀው የጸሎት መርሃ ግብር ላይ ሁላችንም በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት ላይ የሐዘን ልብሳችን በመልበስ እንድንሳተፍ ጥሪያችን እናስተላልፋለን። አስራ አንደኛ የዘመቻው ማጠናቀቂያ ቀን ማለትም እሁድ በ30/02/2018 ዓ ም በመላው ዓለም የምንገኝ ኦርቶዶክሳውያን በተለይም በአሜሪካ በካናዳ፣ በአውስትራሊያ፣ እና በአውሮፓ በዱባይ እና በሌሎችን ቦታዎች የምንገኝ እንደየሰዓት አቆጣጠራችን ከሰዓት በኋላ ጥቁር ልብስ በመልበስና ሻማ በማብራት ሐዘናችንን በአደባባይ በመውጣት የምንገልጽ ይሆናል። በአጠቃላይ ጉዳዩ ቢያንስ አጭር ጊዜ መፍትሄ እስኪያገኝ ድረስ ዘመቻውን ከሚመሩ ወንድሞችና እህቶች ጋር እየተናበባችሁ ይህንን ዘመቻ ከግብ እናደርስ ዘንድ በሰማዕታቱ ስም እንጠይቃለን። በየትኛውም ሁኔታ ሆነን ባለችን አጋጣሚ ታመን ሆስፒታል እንኳን ብንሆን ተልዕኳችን ሳንረሳ ከላይ እስከታች ከታች እስከላይ በሀገር ውጭም በሀገር ውስጥም በየትኛውም ቦታ ያለን ኦርቶዶክሳውያን የመረጃ ልውውጥ በማድረግ በበቂ ሁኔታ አጀንዳውን ሳንለቅ አንድ ድምፅ ሁነን ከአስተባባሪ ኮሚቴዎች በሚሰጠን አቅጣጫ መሰረት ለጥያቄያችን ዘላቂ የሆነ መልስ እስክናገኝ ድረስ ትግላችን እንቀጥላለን። የተለያየ የጠላት አጀንዳ ተሸክመው ለሚመጡ የውስጥና የውጭ ስሁታን ቦታ ባለመስጠት ከተሰለፍንበት የፍትህ ዓላማ ውጭ የሚያደርገንን ምንም አጀንዳ ባለመቀበል ዘመቻውን የተሳካ እናደርገው ዘንድ ጥሪያችን እናስተላልፋለን። የቤተክርስቲያን አምላክ ሃይማኖታችንና ቤተክርስቲያናችን ይጠብቅልን። ሰሜን አሜሪካ ጥቅምት ሃያ ስድስት ሁለት ሺህ አስራ ስምንት ዓመተ ምህረት